ይቅርታ እኛ በእስልምና ሃይማኖት ከፍ ያለ ደረጃ ያለው ከእንግዲህ ወዲህ ኒቃብ ለብሶ መገኘት እስከ አራት ሺህ የሚደርስ የገንዘብ ቅጣት እንደሚያስከትል እንግዲህ መመሪያዎት ማነው? አክሱምን ገዳም ያደረጋል? የአክሱም አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት በነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የተሰማቸውን ሀዘን ደግሞ ብላችሁ ብላችሁ ደግሞ አዛን መስማት አንፈልግም አላችሁ። ሂጃብ እንዲለበስ አንፈልግም አላችሁ። ምሽም እዛ ዓለም ስንፈጠር ለመኖራ ጊዜያዊ ነው እና ያው ጊዜያዊ ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ዱንያን ተሰናበቱ። ኢና ልላሂ ወኢና ኢለይህ ራጅዑን

ፊርደውስ ለዓላ ነው የወፈቃቸው፣ የእኛንም ኻቲማችን ነው አላህ ሱብሓነሁ ወተዓላ ያሳምርልን፣ አላሁመ አሚን። ያው ብዙዎቻችሁ የምትፈልጉት መረጃ ነው ብዬ አስባለሁ። የሼኻችን የክቡር ሙፍቲ ሐጂ ዑመር ኢድሪስ ሶላትል ጀናዛ የሚሰጀድበት ቦታና መቼ ነው የቀብር ስነ ስርዓቱ የሚፈጸሙ የሚለውን መረጃ በተመለከተ ነገ ዙሁር ሰዓት ላይ ነው የሶላትል ጀናዛ የሚሰጀደው። እንዲሁም አሹር ሰዓት ላይ የቀብር ስነስርዓታቸው እንደሚፈጸም የተቋቋመው ኮሚቴ ከቤተሰቦቻቸው ጋር ሹራ አድርጎ አሳውቋል ማለት ነው። ስለዚህ የሶላቱ የሚሆነው ያው ለረዥም ዓመታት ያገለገሉበት የረዥም ዓመታት ያቀሩበት፣ ያስተማሩበት የበኒ መስጅድ ወይንም ደግሞ ኑር መስጅድ በማለት ነው እኛም አብዛኞቻችን የምናውቀው በኒ ወይም ኖር መስጅድ ይሆናል ማለት ነው። ስለዚህ የምትችሉ ሰዎች በሙሉ ዙር ሶላት ላይ ያው ቀደም ብለን ተገኝተን ተገኝታችሁ እንግዲህ ከዚህ የሶላት ፕሮግራም እንድትቋደሱ እንዲሁም ደግሞ የቀብር ስነስርዐቱንም እንዲሁ እንድትታደሙ ለማስታወስ ያክል ነው። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት በነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው የተሰማቸውን ሀዘን ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ሀዘን ተሰምቶኛል። ሐጂ ዑመር ኢድሪስ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖር ያደረጉት አስተዋጽኦ ሁሌም እናስታውሰዋለን። ለቤተሰቦቻቸውና ለመላ ኢትዮጵያ ሙስሊሞች መጽናናትን እመኛለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት በነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ማረፍ የተሰማቸውን ሀዘን ገልጸዋል። ኢና ሊላሂ ወኢና ኢለይህ ራጅዑን። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሙፍቲ ሐጂ ዑመር ኢድሪስ ህክምና ሲያደርጉ እንደነበሩ ታሞ ህክምና ሲያደርጉ እንደነበሩ ታውቃላችሁ። ነገር ግን አንፎርቹኔትሊ አንፎርት ከደቂቃዎች በፊት ህይወታቸው አልፏል ወደ አኼራ መሄዳቸው ታውቋል ማለት ነው። ኢና ሊላሂ ወኢና ኢለይህ ራጅዑን፣ እኛም የአላህ ነን ወደሱም ተመላሾች ነን። ሁሉም ሰው ለማንም ሞት ለማንም እንደማይቀር የታወቀ ነው። ሰው እሳቸውም እንግዲህ ጊዜያቸው ደርሶ ወደ አኼራ ሄደዋል ማለት ነው። ረሱል ሶለላሁ ዐለይሂ ወሰለም ሁሉ በኒ አደም ጣ እንዳሉት ሁሉም የአደም ልጅ ስህተተኛ ይሳሳታል እንዳሉት እንግዲህ እሳቸውንም አላህ ሱብሓነሁ ወተዓላ ስህተታቸውን ይቅር እንዲላቸው ኸይር ስራቸውን እንዲቀበላቸው እንለምነዋለን ዱዓ እናደርጋለን ማለት ነው። ለቤተሰቦቻቸውም ሆኑ ለወዳጆቻቸው፣ ለመላው ኢትዮጵያ ሙስሊም ህብረተሰብ ደግሞ መጽናናት እንመኛለን። ወበሽሪ ሳቢሪን አለና ኢ አሳበትሁም ሙሲበቱን ቃሉ ኢና ሊላ ወኢና ለይ ራጅዑን እንዳለው አ ሳቢሮች ሲናገር አበራቸው ትግስተኞችን አበሰራቸው እንዳለው ለ በትም ሙሲበቱን ሙሲባዊ ችግር በነካቻቸው ጊዜ ቃሉ ኢና ሊላ ና ራጅዑን እኛ የአላህ ነን ወደ ሱም ተመላሾች ነን ይላሉ ብሎ ላስ እንደተናገረው ከእነሱ ታጋሾቹ እንዲያደርገን ሁላችንም ምንትል ማለት አለብን። ለማንኛውም ላለፉት ለእድሜያቸውን በሙሉ ር ላለፉት በጣም ረጅም ዓመታት አዲስ አበባ እንኳን ከመጡ ሀምሳ ምናምን ዓመት ነው። እንግዲህ ሀምሳ ምናምን ዓመት አዲስ አበባ እንኳን ከመጡ ማለት ነው እና በተቻላቸው መጠን ባወቁት በገባቸው በመሰላቸው መልኩ ዲናቸውን ሲከድሙ ዲን ሲያስተምሩ ኖረዋል። ያው የሰው ልጅ እንግዲህ ስህተትም ይኖርበታል፣ ጥሩም ያበጀውም ይኖራል፣ ስህተትም ይኖርበታል። ስለዚህ የተቀየማችሁ ምንም ያላችሁም ካላችሁ ያው አውፍ ማለት ግድ ነው ማለት ነው። እሳቸውን አውፍ ማለት ግድ ነው፣ ያው አውፍ ማለት አለብን። ፖዚሽን ላይ በነበሩ ሰዓት ደግሞ አማና ነው ኃላፊነት ነው። ፖዚሽን ላይ በነበሩ ሰዓት ፖዚሽን ላይ ያሉም ደግሞ ማንም ሰው እንግዲህ ልክ እንደ ማንም ሰው ጥሩም ሊሰሩ ይችላሉ፣ ስህተትም ሊሳሳቱ ይችላሉ። እንደ ማንኛውም ማንኛውም ሰው ሁሉም የሰው ልጅ ይሳሳታል። እና በዛ የተቀየማችሁ ምንም ያላችሁም ሰዎች ካላችሁ ደግሞ ያው አውፍ ማለት ግድ ነው። እሳቸውን አውፍ ልንል ይገባል። አሁን እሳቸው ወደ አላህ ስብሀኑ ወተዓላ ሄደዋል ማለት ነው። ከስራቸው ጋር ተገናኝተዋል ማለት ነው። ስለዚህ አላህ እንዲምራቸው እንጠይቀዋለን ማለት ነው። እና ሌላሂ ወይና ኢለይሂ ራጅዑን፣ ሌላሂ ወይና ኢለይሂ ራጅዑን። ድንገተኛ በሆነ ቪዲዮ የመጣሁት ዛሬ በቅርቡ ታሟል ተብሎ ሲነገር የነበረው ሐጂ ዑመር አላህ የርሐማቸው ወደማይቀረው አኼራ ሄደዋል። እንሻላህ ደዋ እናድርግላቸው አላህ ይቅር ይውላቸው ዘንድ በማወቅም ባላወቅም የሰሩትን ነገር በሙሉ አላህ ይቅር ይላቸው ዘንድ ጀነት አላህ ያስገባቸው ዘንድ ቅብራቸውን አላህ መደል በሰራ ሰፋላቸው ዘንድ አላህ ከቀብር ቅጣት፣ ከቀብር ጥያቄ የሚያልፉበትን ጉልበት ያይሰጣቸው ዘንድ ደዋ እናድርግላቸው። ሰላም አሌይኩም ረቱላ ወረካቱሁ። ማኑ አክሱምን ገዳም ያደረጋት የአክሱም አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም። እንዴት ነው እዛች ሀገር ላይ አዛን ብሎ መስገድ የሚከለከለው? ሒጃብ አድርጋ መማር እንዴት ነው የምትከለከለ እህታችን? ከእንግዲህ ወዲህ ኒቃብ ለብሶ መገኘት እስከ አራት ሺህ የሚደርስ የገንዘብ ቅጣት እንደሚያስከትል እንግዲህ መመሪያ ወጥቷል። ይህ እንኳን የወጣው ወደ አክሱም አይደለም። የአክሱም ትላንትና ማታ እንደነገርኳችሁ ነው፣ አዛን መስማት አንፈልግም እንደተባሉ፣ ከተማውን ለቃችሁ ውጡ፣ ወደ ሳዑዲ አረቢያ ሄዱም እንደተባሉ፣ ከዚህ በተጨማሪም ደግሞ የአዛን ድምፅ መስማት አንፈልግም። ከዚህም አክለው ደግሞ ማለት ነው መስጂድ መሬት የተሰጣችሁ ልትኖሩበት ነው እንጂ ልትሰግዱበት፣ መስጂድ ሰርታችሁ ገንብታችሁ ልትሰግዱበት አይደለም መባሉን ትላንት ነግሬያችኋለሁ። የሂጃቡን ጉዳይ እንዳለ ሂጃብ የለበሰ የሴት ማየት አንፈልግም መባሉን የዛ ከተማው ነግሬያችኋለሁ። ይህ ደግሞ ከወደ አውሮፓዊቷ ሀገር የክርስቲያኖ ሮናልዶ ሀገር የሆነች ፖርቹጋል ነው ይህ ህግ የወጣው ማለት ነው። ኒቃብ ለብሰው እንግዲህ መታየት ከሁለት መቶ እስከ አራት ሺህ ዩሮ ድረስ ያስቀጣል ነው ያለው እንግዲህ የሀገሪቱ መንግስት ማለት ነው። እንዳመታውቁት ነው እስልምናና ሙስሊም ሀገራቶች ለሴቶች መብት እንግዲህ አይመቹም። ሴቶች እንደፈለጉ እንዲራቆቱ አይፈቅድም እስልምና። ይህ ጭቆና ነው። ሴት ልጅ እንደፈለገችው የመልበስ መብት አላት ይሉ ነበረ። ታዲያ ፖርቹጋል ላይ ሴቶች ኒቃብ ለመልበስ እንፈልጋለን ሲሉ ደግሞ አያይ መራቆት ነው እንጂ እንደዚህ ለብሱ መገኘት ግን አይፈቀድም። የመለብስ መብት የሚለው ከኤክሰፕሽን ጋር ነው ብለዋል ማለት ነው። ይህ በጣም የሚያሳፍር ነገር ነው። የራሳቸውን መርህ፣ የራሳቸውን ስታንዳርድ እየጣሱት ነው ማለት ነው። ሲፈልጉ የሴት ልጅ መብት እነሱ በሚፈልጉት አግል ብቻ ነው ማለት ነው። ለማንኛውም ይል ንገራችሁ ብዬ ነው። የአክሱም እህት ወንድሞቻችንም ድምፁ ነው ባሉ መሰረት እንግዲህ ቪዲዮ እየሰራ ነው። እናንተ በደንብ ላይክ ሪፖስት በማድረግ ማድረስ ይኖርባችኋል። በተረፈ ሰላም አሌይኩም። ይመቻቸው ትላንት አንድ ዜና ሰማው ልቤ ነካው ሁሉንም ሙስሊም የነካው አክሱም ላይ አዛን ጥሪ ካም በኋላ እንዳንሰማ ትምህርት ቤት አይደለም ሂጃብ መንገድ ላይ ሂጃብ ለብሳችሁ እንኳ መሄድ አትችሉ መሬት የሰጠናችሁ ልትኖሩበት እንጂ ልሰግዱበት አይደሉም የነጃሺ አገር የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች ተቀብሎ ፍትሐዊነት የተመሰከረለት አገር በወቅቱ በረካ ነበረው ረድኤት ነበረው ለምን ፍትሐዊ ስለነበር የነብዩንም ባልደረቦች ስለተቀበለ። አሁን ግን እኩን ሰላም ጠፋ። በምን ከተባለ የአላህን ባሪያዎች አዛ ማድረግ፣ የአላህን ወዳጆችን መንካት ሰላምን ያሳጣል። መራቆትን መብት አደረጉት። መራቆት መብት ከሆነ ሂጃብ መልበስ ምንድን ነው? ከመብቶች ሁሉ ትልቁ መብት ነው። ሴት ልጅ ሰውን አልፈትንም አደብዬ መውጣት አለብኝ። ፀጉሬን ሳላሳይ ሰውነቴን ሳልወጣጥር በአደብ መጓዝ አለብኝ። ለሰዎች ፈተና መሆን የለብኝም። ስትል ፈተና መሆን አለብሽ፣ ሂጃብሽን ማውለቅ አለብሽ። ሱብሓነላህ፣ ምን ያህል ጥላቻ ነው! ምን ያህል ክፋት ነው! እንደዚህ አይነት ክፋት ሰው በዜጋው ላይ በወገኑ ላይ እንደዚህ የእምነት ጥላቻ ኖሮት ጭፍን ጥላቻ ኖሮት ወንድሞችን እንዲያደርጋል። ይሄ የሚመለከተው አካል ከአሁኑ ተውል ይገባል። መጥፎ ነው ከባድ ነገር ነው። ይሄ ከባድ ጉዳይ ነው። አዛን ማይወደው ሸጣን ነው። እነዚህ ሰዎች ሸጣን ከሆኑ ልክ ነው፣ ሸጣን ነው አዛን የማይወደው። አዛን ማለት የመንፈሳችን እርካታ ነው። ስለዚህ ወንጀላችን የሚታበስበት ቦታ ይህ መስጊድ ነው። ሁሌም መስጊድ ስንጠራ እንሩጥ። ዛሬ አርሴናል ማንቸስተር ሲል የትኛውን ቅድሚያ ሰጠ ነው? እዚህ ጋር በዛው ሰዓት ሙዓዚኑ ሀያ አለ ሶላ ሀያ አለ ልፈላ ይላል እኛ የቱን ነው ቅድሚያ የሰጠ ነው ወንድሞች የሆነ እግር ኳስ ጫውታ ዜናውን ትሰማዋለህ እንደ ሌላ ትን ውስጥ አልገባ በቃ ዜናውን ትሰማዋለህ ውጤት ትሰማለህ በኳሱ ምክንያት ግን ሰላቱ ካመለጠ ሰላቱ አመለጠች አሁን በጀማ ምን ሰላት ሰገድን ምን ሰገድን ዙሁር ሰላት ወላሂ ዛሬ የሰገድናት የዙሁር ሰላት፣ የዛሬው የዙሁር ሰላት የምትመጣው ነገ የወመል ቂያማ ብቻ ነው ተመልሳት ነ ኢና ሊላሂ ወኢና ኢለይሂ ራጅዑን። ይህ ወላሂ ትልቅ ሙሲባ። ሒጃብ ትምህርት ቤት አይደለም ከተማ ውስጥ እንኳን መልበስ አትችይም፣ ልናያችሁ አንፈልግም፣ ከተማዋን ለቃችሁ ውጡ፣ አዛናችሁንም መስማት አንፈልግም ብለው በግልጽ ጽንፈኝነታቸውን በአደባባይ አውጀዋል። የአክሱም ሙስሊሞች ለዘመናት ሲጨቆኑ የኖሩ ግን ለመኖር ብለው ጭቆናቸውን ደብቀው ዝም ብለው ችለው የኖሩ እዛው ተወልደው ያደጉ የሀገሪቷ ሕዝቦች ናቸው። ፅንፈኞችና አሸባሪዎች ግን በመጨረሻም ግልጽ ያወጣ ሸበርተኝነታቸውን አውጀዋል። የአክሱም ሙስሊሞች ጥሪ እያቀረቡ የድረሱልኝ ጥሪ እያቀረቡ ያሉት ለእንደኔ አይነቱ በመሆኑ በጣም አዝናለሁ። ወላሂ እውነቱን ይህን እውነታ ስነግራችሁ በጣም እያዘንኩኝ። አሁን ላይ ከአላሁ ስብሐነሁ ወተዓላ ውጪ እናንተ ያላችሁበትን አህዋል ሊቀይር የሚችል ማንም የለም። ዱዓ አድርጉ፣ ጠንክሩ፣ የምጣውን ነገር ሁሉ በእኽላስ ለመቀበል ተዘጋጁ። በአክሱም ግን ምንድን ነው ይሄ ነገር ተደጋገመ? ወላሂ ይህን ነገር በአክሱም ያሉ ሙስሊም እህትና ወንድሞቻችን ድምፅ ሆኑ ንባካችሁ ሙስሊሞች እያሉ ነው። ይህን ቪዲዮ በቻላችሁ ታቀመ እንዳይነሳ ላይክ ሼር ሪፖስት እያደረጋችሁ አድርሱት ለሁሉም። ለአመታት ሂጃብ ተከልክለዋል። አሁን ደግሞ ጭራሽ በከተማችን የአዛን ድምፅ እንዲሰማ ሁላ አንፈልግም እያሉ ነው። ምንድን ነው አክሱም ውስጥ ይሄ ነገር ተደጋገመ? እኛ እስካለን ድረስ ኢንሻላህ ድምፅ እንሆናለን። አላህ ያግዛችሁ። በአፋጣኝ ግን ለዚህ ነገር ምላሽ እንዲሰጠን እንፈልጋለን። በቃ ሁል ጊዜ ሁሌ ትርክት የምንሰማው የሃይማኖት እንትን እምንሰማው ወደ ሰሜን ነው። ደግሞ ብላችሁ ብላችሁ ደግሞ ደግሞ አዛን መስማት አንፈልግም አላችሁ፣ እንጂ ሂጃብ እንዲለበስ አንፈልግም አላችሁ። ከፈለጋችሁ እዛ ሳውዲ ሂዱ አላችሁ። ምን አይነት ግን ያስተሳሰብ ጭንቅላታችሁ ምን አይነት እንደሆነ አላቅም እኔ ወላሂ ለዓዚም እዚህ ቲክቶክ ላይ አሁን ስሜታዊ ሆኖ ከሚናገሩ ሰዎች መሀል አንዱ እኔ። በስነ ስርዓት መናገር አልችልም። እንደዚህ አይነት ነገር እንዴ! እናንተ እንዴት ነው የራሳችሁን ወገን እየጨቁ ናችሁ የራሳችሁን ብሄር እየጨቁ ናችሁ የፖለቲካል ጥያቄ የሚጠይቁት? አዛንና ሌላ ነገር በምን ይገናኛል? እንኳን መቀሌ እንትን አይደለም አክሱም አይደለም ጀርመን ውስጥ እኮ አዛን ይወጣል እኮ እነዛ የእስላም ጠል ብለን የምናስባቸው ወላ ወላሂ ብዬ እምላለሁ፣ ከምዕራባውያን በላይ ሰሜናውያን እስልምን ትጠላላችሁ፣ እዚሁ ኢትዮጵያውያን ማለት ወንድምና እህቶቻችን እንዲህ ምን አይነት ነገር ነው በ21ኛው ክፍለ ዘመን እየኖራችሁ ልክ በ11ኛው ክፍለ ዘመን አይነት አስተሳሰብ ልክ እንደ አጼዎቹ እንደ ጀግኖቻችሁ ምናምን እስልምናን መጨቆን ትፈልጋ እስልምናን ማጥፋት እስልምና የሚጠፋ ነገር አይደለም አዛን አልሰማም ጆሮ ወንድፈ ነው ከፈለግ ወይ ቁረጠው እንዴ ሴት ልጅ በግድ ካልተገላለጠች በግድ ዝሙተኛ ካልሆነች በግድ በሽታ ካላመጠች እንዴ እናንተ አይደብራችሁም እንዴ? እስቲ መጀመሪያ ራሳችሁን ከነበራችሁበት ማቅ ውጡ። እስቲ መጀመሪያ እስቲ መጀመሪያ በደንብ ብሉ በደንብ ጥገቡ። እስቲ መጀመሪያ አረ ይደብራል፣ በየጊዜው የሆነ አጀንዳ ይዞ መምጣት። የራሳችሁን የራሳችሁን ህዝቦች እየጨቆናችሁ የፖለቲካ የፖለቲካ ጥያቄ ይጠይቃላል። ይሄ እኮ የፖለቲካ ጥያቄ አይደለም። አረ የሆነ ነገር አስቡ። ደግሞ ተምራችኋል ተምራችኋል የምትባሉት በየትምህርት ቤቱ በየዩኒቨርሲቲው በየሆነ ነገር ያላችሁ ናችሁ። እንደዚህ የምትሰሩት ደደብ ደንቆሮች፣ ከእስልምና ጋር ምንድን ነው አለካችሁ? ምን እንደሆነ እኮ አይገባኝም እኔ ወላሂ። ለአዚ አዛን አንስማ ማለት ምን ማለት ነው? የአጤውን ስርዓት የምትፈልጉ ከሆነ መቃብር መውረድ ትችላላችሁ፣ ምድረ ገጣቦች። የአክሱም ከተማ ሙስሊሞች ድምፃቸውን እያሰሙ ይገኛሉ ዋ ኢስላማ የአክሱም ከተማ ሙስሊሞች መላ የኢትዮጵያ ህዝብን ድምፅ እንዲሆናቸው የይድረሱልኝ ተማጽኖን አቀረቡ በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸው ከአንድ ዓመት በላይ ከትምህርት ገበታ ውጭ ሆነው መቆየታቸው ይታወቃል ታዲያ ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢው ሙስሊሞች ላይ ሌላን አደጋ መደቀኑ ተገልጿል በዚሁ መሰረት በአሁኑ ሰዓት በአክሱም ሙስሊሞች ላይ ማስፈራሪያና ዛቻ እየደረሰባቸው መሆኑን ነው የተገለጸው አክሱም ውስጥ በርካታ ስብሰባዎች ሲደረጉ የከረሙ መሆናቸውን የገለጹት መረጃዎች ስብሰባውን በዋናነት ሲያደርጉበት የነበሩበት ቦታ የአክሱም ከንቲባ ጽህፈት ቤት፣ የአክሱም ደህንነት ጽህፈት ቤት፣ የአክሱም መካከለኛው ዞን ጽህፈት ቤት መሆናቸው ተገልጿል። በእነዚህ ስብሰባዎች ላይ ከሙስሊም ውጭ ያሉ የቤተ እምነት ሰዎችም ታዛቢ ነን በሚል መገኘታቸው ታውቋል። ልብ በሉ ከሙስሊም ውጭ ያሉ የቤተ እምነት ታዛቢዎች ነን በሚል ስብሰባውን ሲካፈሉ ነበረ። ታዲያ በስብሰባዎቹ መካከል ለሙስሊሙ የተላለፉት መልዕክቶች መሬት የሰጠናችሁ ልትኖሩበት እንጂ መስጂድ ሰርታ ልትሰግዱበት አይደለም። አዛን የሚባል ነገር መስማት አንፈልግም። ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን። ብትፈልጉ ወደ ሳዑዲ አረቢያ፣ ብትፈልጉ ወደ ሽረ መሄድ ትችላላችሁ። እናም ሀገሩን ለቃችሁ ውጡ። ሒጃብ የሚባል ነገር የማይቻል ነውና እንዳታስቡት። ይህንን የማትከተሉ ከሆነ አክሱም ጽዮን ከህግ በላይ እንጂ ከህግ በታች አይደለችም የራሷ የሆነ ህግና ደንብ ያላት መሆኗን ልታውቁ ይገባን መባላቸው ተገልጿል። በተጨማሪ በ1984 እንደደረሰው አይነት ጭፍጨፋ ሳይደርስባችሁ ለቃችሁ ሂዱልን የሚለው መልእክትም ገኝበት ነዋሪዎቹ ገልጸዋል። በዚህም ሳቢያ የሚመለከታቸው አካላት ፈጥነው እንዲደርሱ ተማጽኖ አቅርበዋል። ኢና ሊላሂ ወኢና ኢለይሂ ራጅዑን ዋ ኢስላማ። ከዚህ በላይ እስልምና መደፈር የለም። ህንጻቸውን እያሰሙ ይገኛሉ። ድረሱልን እያሉ ነው። ከዚህ በላይ ምንድነው የሚታየው? ምንድነው የሚጠበቀው? መልሱን ለእናንተ ትቻለሁ።